ልኝ ውድና የተከበራችሁ ፋሚሊዎቼ ጓደኞቼ እንዴት ናቸው? ማን ናቸው? እኔ ያለው እስኪ ርምስገን ክብር ውስጥ ፈለጌታ እኔ በጣም ደህና ነኝ። ትላንትና ጨረቃዬ ፍራንክ ነው ብላ ቪዲዮ ሰርታ ነበረች፣ ማለት ፍራንክ አይደለም ብላ ቪዲዮ ሰርታ ነበረች። ይሁን ብለን አለፈን። ዛሬ ደግሞ ዳገመች። ዛሬ በራሷ ውሳኔ ውርጅ ምናምን ብላ ሄዳለች እየተባለ ነው። እነሱ ስራ ይስሩ። እኔ ግን አንድ ነገር አሰብኩኝ። እኔ አንድ ነገር አሰብኩኝ። እነዚህ እዘኛው ሰፈር እዘኛው ታችኛው ሰፈር ከአሁን በፊትን ዝም ብሎ ሲሞ የሚለጥፍ ሰዎቹ በሌላ እንዳይለጥፉ ብዬ ነው ነው የፈራው ልጃችን እንደዚህ አይነት ተራ ቦታ እንድማት ቆም እናውቃለን። የፈለገ ነገር ይምጣ። ተራ ቦታ እንደማትቆም እርግጠኛ ነኝ አውቃለሁ በራሴ መቶ በፐርሰንት አምናለሁ መቶ በመቶ ፐርሰንት አምናለሁ። መጥፎ ቦታ እንደማትቆም፣ መጥፎ ነገር እንደማታመጣ ደግሞ እንደዚህ ድርጅት እንደማትሰራና እንደማትፈጸም በደንብ አድርጌ አምናታለሁ። እሷ ስራ አትስራ ግን እዚያኛው ታችኛው ሰፈር አልዋልታ ከአሁን በፊት እየተወራ አልዋልታ አሁንም ደግሞ ድጋሚ አጉርቶ አውርቶ ልባችን ልቦ እንዳይሰበር ይህም ፈርቼ ነው ዛሬ ቪዲዮ የምናገረው ማለት ነው። ሁለተኛ ደግሞ ፈቲ ሄዳለች ብላ ስትናገር ህዋት ተነገጠ ብሩሃም ተነገጠ። ነገር ግን ለነም ጥያቄ ሆኖብኛል የምር ጥያቄ ሆኖብኛል። ልጄ እባክሽ እባክሽ፣ ከዚህ ሌላ ቀልድ ጀመሩ፣ ከዚህ ሌላ ዲራማ ስሩ። ስራ ነው አውቋለሁ፣ ስራ ነው ግን አለ ማይሆን ነገር የሚወራ እዛ ጋ ምድር ገለሞታ ስራ እየሌሉት የሚያወሩት ነገር እንዳንሰማኛ በኋላ እኛ ሁላችን እንዳይጸጸት። ይሄ አጉል ስራ ማለት ነው። እባክሽ። ሁለተኛ ደግሞ ብሩካ ምን ሆኖ ነው? ምን ሆኖ ነው? ይሄ ልጅ ለምንታ ምንድን ነው የሚያማው? የምር ጥያቄ ሆኖብኛል። ለማንኛውም ቪዲዮ አይቼዋለሁ፣ ግን በጣም በእውነት ከፍቶኛል። የምር ከፍቶኛል። ለማንኛውም ስ

እኮ የዶክተር ይሄ ማለት ልታስወርድ ከሆነ አይሆንም ፍቅር፣ ፍቅር እንደዚህ አይነት ነገር። ሰላም ቤተሰብ፣ እንዴት ናችሁ? ዛሬ እንግዲህ ቪዲዮ ያስኩበት ምክንያት ለአንድ ለቁም ነገርና ለአስፈላጊ ነገር ነው። ትናንትና እንግዲህ አንድ ነገር ነግሬያቸው ነበረ ለጓደኞቼም ለእናንተም። ግን ሰሞኑ በፕራንክ በምናምን እየተሰሩ ነበር ቪዲዮዎች ማለት ነው። እና እናንተም ለመርክ ለፕራንክ ምላሽ ነው የመሰላችሁ። እነሱም የእናንተን ኮሜንት ሲያዩ ለዛች ሞመንት ብቻ ነው የደነገጡት እንጂ አልደነገጡም እነሱ ማለት ነው። በቴክስትም የሚጽፉልኝ ነገር አለ። ቲክታክ ላይም ደግሞ የሚፖሰት ነገር ሼር ያደርጉልኛል። በቃ ብድሯን መለሰች ምናምን የሚል ፖስት ማለት ነውና እኔ ብድር ለመመለስ ምናምን ሳይሆን ይህ ቁም ነገር ነው። ቁም ነገርም ስለሆነ ነው እነሱን ሰብስቤ ሁላቸውንም ሰብስቤ ያን ነገር የተናገርኩት ቢያንስ ሊረዱኝ የሚችሉ ነገር ይኖራል። ያው እንደ ጓደኛ እኔ ሰፖርት ያደርጉኛል። ብቻ አሁን ቤተሰብ ከጎኔ ምናምን ስላለ ከጎኔ እነሱ ይሆናሉ ብዬ ስላሰብኩ ነው። እና በመጀመሪያ ደረጃ ለእናንተ ፕራንክ ምናምን አይደለም። የእውነት የእውነት ነፍሰ ጡር ነኝ። እና በጣም ተናድጃለሁ። ሰላም ሰላም፣ ቤተሰቦቼ እንዴት ናቸው? ማን ናቸው አለው እስኪ በድጋሚ ልጄ፣ ማን ያስረገሰው? ማን ነው እሱ? የልጁ አባትሱም ማን ነው? ልጁ አባት ማወቅ ይችላለሁ እስቲ ለንገር ለእናት ለንገር፣ ልጄ አባት ማውቅ እችላለሁ። ማን ነው እሱ? ከት መጥቶ ነው አስረገዘ? ማን ነው እሱ? ከንፋስ ነው ወይ ከሰማይ ወርዶ ነው ወይ? ከመሬት ተፈንቅሎ ወደ ላይ ወቶ ነው ወይ ሰማይ ሰንጥቆ መታች ወርዶ ነው ወይስ ከመሬት ደግሞ ወደ ላይ ፈንቅሎ እንደ ፏፏቴ ወጥቶ ነው አስረገዘ? ማን ነው እሱ ያስረገዘ ሰውዬ፣ ብቻ ንገሪ ማን እንደሆነ እሱ ማወቅ ፈልጋለሁ ልጄ እኔ እሱን ጠይቀዋለሁ። እኔ እሱን ማየት ፈልጋለሁ። እሱን ማየትና መጠየቅ ፈልጋለሁ ልጄ። ብቻ አንቺን ያስረገዘ ሰውዬ ከሰማይም ይምጣ፣ ከመሬትም ይፈነቀል፣ ከአየሩም ይምጣ ያስረገዘ ሰውዬ ብቻ ንገሪ ማነው? እሱ ከየት መጣ እሱ? ንገሪ እሱ ብቻ ንገሪ ልጄ እባክሽ። ለምን ይህን ልትይልኝ? ሁለተኛ ደግሞ የዛኛው ሰፈር አሁን ይሄን አገኘሁ ይህን ሰማሁ ብላችሁ ሚዲያ ላይ ቀደዱ እትቀደዱ። ልጄ ስራና ስራ ብቻ ነው ልጃችን ማንም ሰው እንደማይነካ እርግጠኛ ነኝ መቶ በመቶ ፐርሰንት አምናለሁ መቶ በመቶ መጽሐፍ ቅዱሱን ከፍቼ ዘግቼ እምላለሁ። በፍጹም እንደዚህ ነገር አታደርገውም እንደማታደርግ አምናለሁ። ነገር ግን ታችኛው ሰፈር አልዋልታ ከአሁን በፊት ለእናንተ ልምድ ነው አሁን ወደ እንዳታወር ልጅን የቻላቸው መጠን ሰብስክራይብ ላይክ፣ ሼር አድርጋችሁ እልፏት። በቃ የሚያምር ኮሜንት ጻፏት። ስራና ስራ ብቻ ነው። ለነ ብሩካ ለነ ፉአድ ለነ አው እሷ ያቺኞች ፉአድና ለብሩካ ችግር የለባትም። ይሄ ያንሳቸው ነው። ይሄ ቅጣቱ ለነሱ ይሄ ያንሷል። ስለዚህ ልጃችን ላይ ምንም ምንም ምንም አንዳች ርግዝና የለም። ስራና ስራ ብቻ ነው። ላይክ አርጓት ኮሜንት አርጓት ሰብስክራይብ አርጓት፣ ሁለት መቶ ሺህ አስገቧት። ከዛ ውጪ በሰላም ተመረቅ ይበሏት። ከዛ ውጪ ምንም ነገር የለም። ኤመኑ ስራና ስራ ብቻ ነው። እባካቸው ውድ ቤተሰቦች አስቀያሚ ኮሜንት አትጻፏት፣ ሚያምር ኮሜንት ብቻ ጻፉ። ግን አስከፍቶኛል፣ በጣም አስከፍቶኛል። ነገር ግን ልጅ ላይ መጥፎ ኮሜንት አትጻፉ፣ በጌታ ፊት ለምናችኋለሁ። ማነኛም ማንኛውም ሆናችሁ በመጥፎ ኮሜንት አትጻፉ፣ መልካም ኮሜንት ብቻ ጽፋችሁ እለፉ እወዳቸዋለሁ አከብሯቸዋለሁ በየትም ሰብስክራይብ ላይክ ሼር አድርጉኝ ሚያምር ሚያምር ነገር ሱ እንድመጣ እናበረታታለን ከዚች ሌላ ነገር ምንም አያስፈልግም ሰላማችሁ ይብዛ የሚጨነቅ ሰው እንደዚህ አይደለም የሚጨነቅ ሰው አታውቁም መሰለኝ ተጨንቃችሁ ነው

ብሩካ ምንድን ነው የሚያማው? ምን ሆኖ ነው ወንድሜ? እኮ እንውጣ፣ ይዘናት እንሂድ ዶክተር። ልታስወርድ ልታስወርድ እንደሆነ እኮ እየነገረችን እኮ ነው። እንዴ ብሩካ ምንድን ነው የሚያማው? ምን ሆኖ ነው ይሄ ልጅ ደግሞ

እሷ ከዚህ በፊት የዚህ ክትትል አላት። በዚህ ጉዳይ እንዲህ ፍቅር ምኑ መሻለ? በስነስርዓት ነገሪን እንዴ። በቃ አልተረዳንሽም ነበር ይቅርታ። እንደዚህ አይነት ነገር አታደርጊም አልፈቅደልሽም። ማንም ይ ክትትል ያላት በሌላ ጉዳይ ነው።

እሷ ያለውን ነገር አሁን ከእናንተ ጋር ተነጋግራ ምናምን ተበሳጭታ ነው የመጣቸው። እረፍት ያስፈልጋታል። ስለዚህ ምንድነው መደረግ ያለበት? እንደዚህ አታበሳጫት። ችግር የለም ደሬት አድርጓት። እሱ ችግር የለም ግን፣ እኛ መጥፎ ነገር ነው ሰምተን የመጣ ነው። ነገር የለም ምክንያቱም መውጣት እንችላለን። መውጣት ስለዚህ ነው

እንደዚህ ከምትጮሩ እንደዚህ ተቀምጥሩ፣ ትሪት አድርጓት። እሷ እሺ፣ የሚያስፈልገው ፈሳሽ ነገር በነሱሷል። የሚያበሳጫት ነገር ምናምን እነዚህ ጥሩ አይደለም ለእርግዝና። እሺ፣ ስለዚህ በተቻለ አቅም የሚያስፈልገውን ነገር አድርጎታት እንጂ በዚህ ሚ እሷን ማሳዘ ስትረስ ውስጥ ማስገባት ጥሩ አይደለም። እሺ

በዛ በዛ ነገር በጣም ተናድጄ። ምክንያቱም እኔ እንደ ቁም ነገር እና የሆነ ነገር ሰፖርት ያደርጉኛል ከጎን ይሆናል ምናምን ብዬ እርግዝናው በአሰብኩት ሰዓት ስላልተፈጠረ እንደዛ ነገር ነበር ከነሱ የጠበኩት፣ እና ከነሱ የጠበኩት ደግሞ ለምን ግላሽ ደግሞ ሌላ ነው እና በዛ በዛ ነገር ትንሽ ጭንቀት ምናምን ያዞረኛል ምናምን። እና ቼካፑ ወደ ጠዋት አካባቢ ነበር እና አርፍቼ አራት ሰዓት ነበር የተባልኩት። አሁን ደግሞ ሰባት ሰዓት ነው እና በአንዳንድ ጉዳይ አርፍጄ መጣሁ። በእነሱም ተናድጄ የሁሉ ነገር የተፈጠረው በእኔ ምክንያት ነው፣ ግን አይደገምም። ያው ለእነሱም አንተ በሚችሉ ታስረዳለኛለህ፣ እነሱን አስረዳቸዋለሁ። ግን ሁልጊዜ ፍቅር መደረግ ያለበት ነገር ምንድን ነው? ክትትል ሲደረግበት እርግዝና፣ አባባ እርግዝና። ምክንያቱም መድኃኒት ይሰጣል። መድኃኒቶች፣ የማይሰጡ መድኃኒቶች አሉ፣ ኮንትራ ኢንዲኬሽን ለልጁ የማይሰጡ መድኃኒቶች አሉ። አሁን ደማነሳ ያሚሽ ሲበካ በጣም ወርደዋል።